የእስራኤልና የኢራን ጦርነት በኢትዮጵያና በቀጠናው የፈጠረው ስጋት። እስራኤል የኢራን የኒውክሌር ፕሮግራም ማዕከል ላይ እያነጣጠረ ነው ያለችውን ከፍተኛ ጥቃት ሐሙስ ለአርብ አጥቢያ በመላው ኢራን ፈጽማለች። በዚህ ኦፕሬሽንም ከመቶ የተለያዩ ታርጌቶች ለማጥቃት ሁለት መቶ የእስራኤል የጦር ጀቶች በኢራን ሰማይ ላይም ሲርመሰምሶ አድረዋል። በዚህ ጥቃት የኢራን እስላማዊ ቤታዊ ዘቧና አዛዥ የአገሪቱ ጦር ኃይሎች ጠቅላይ ታማዦርሹም ለደረሰባት ያልተጠበቀ ጥቃት አጸፋዊ ምላሽ እንደምትሰጥ ያስጠነቀቀችው ኢራን በበኩሏ ወደ ቴልአቪቭ ሚሳይሎችን አስወንጭፋለች። በኢራን የኒኩሌር ፕሮግራም ላይ እያነጣጠረ ነው ያለችው ከፍተኛ ጥቃትም ሐሙስ ለአርብ አጥቢያ በመላው ኢራን ፈጽማለች። በዚህ ጥቃት ኢራን እስላማዊ አብዮታዊ ዘብ ዋና አዛዥ፣ የአገሪቱ ጦር ኃይል ጠቅላይ ኤታማዦር ሹም እንዲሁም የዘጠኝ ኒኩሌር ሳይንስቶች መገደላቸውን የእስራኤል ጦር ማስታውቋል። አጸፋዊ ምላሽ እንደምትሰጥ ያስጠነቀቀችው ኢራንም በበኩሏ ወደ ቴልአቪቭ ሚሳኤሎችን እያስወነጨፈች ነው። በእስራኤልና በኢራን ጦርነት ምክንያትም በኢትዮጵያ ጨምሮ በአጠቃላይ የምስራቅ አፍሪካ ቀጠና ሀገራት ላይ ከፍተኛ ተጽዕኖ እየፈጠረ ይገኛል። ጦርነቱ በተቀሰቀሰበት አፍታም የአየር ክልሏ መዝጋቷ የአየር ትራንስፖርት እንቅስቃሴ ላይ ከፍተኛ መስተጓጎል እንዲፈጠርና የአየር መንገድ ከመደበኛ ጉዞቸው ረዥም ርቀት እንዲጓዙ በማድረግ ለከፍተኛ ወጪም እየተዳረጉ ይገኛሉ። ከእስራኤል ጥቃት አርብ በኋላም የበረራ ክትትል ከሚደረግበት ድረገጽ ላይ የተወሰደ የጊዜ ማብቂያ ቪዲዮም በንግድ አቪዬሽን ኢንዱስትሪ ላይ ያለው ተጽዕኖ አሳይቷል። የባህር ትራንስፖርት መስመርም ተስተጓጉሏል። ይህ ሁኔታም ለቀናት የሚቀጥል ከሆነ የውጭና የገቢ ንግድ መስመራቸውን በዚያ በኩል የሆኑት የኢትዮጵያና በርካታ ሀገራት ከፍተኛ ችግር ላይ መውደቃቸውም አይቀርም። ከእስራኤል ኢራን ማጥቃት ካሳወቀች በኋላም በመካከለኛው ምስራቅ አፍሪካ እየጨመረ መምጣቱም የተነሳ የዓለም ነዳጅ ዋጋም ጨምሯል። ይህ ደግሞም በየወሩ ከፍተኛ የነዳጅ ለሚደረግባት ኢትዮጵያ ክፉ መርዶ የሆነ ነው። እስራኤል በኢራን ላይ የፈጸመችው ጥቃትም ከተሰማ በኋላ ብዙ ሳይቆይ የድፍድፍ ነዳጅ ዋጋ ከጥር ወር ወዲህም ከፍተኛ ነው የተባለውን ከመቶ አስር በላይ ጭማሪ አሳይቷል። ከአስር በመቶ በላይም ጭማሪ አሳይቷል። በኢራንና በእስራኤል መካከል ያለው ግጭት በነዳጅ ከበለጸጉ አካባቢ የሚመጣው አቅርቦት ሊያስተጓጉል ይችላል ሲሉም አገራትም ሰግተዋል። የድፍድፍ ነዳጅ ዋጋ ከመኪና ቤንዚል ጨምሮ እስከ ምግብ ውሃ ድረስም ሁሉንም ነገርም ይነካል። በአውሮፓ ነዳጅ ዋጋ መጠነኛ ቅናሽ አሳይቶ የነበረ ሲሆን ሐሙስ ምሽት ላይም አምስት በመቶ ብቻ ከፍ ብሎ ነበር። በለንደንም የአንድ በርሚል ድፍድፍ ነዳጅ ዋጋም 72 ነጥብ 80 ዶላር የነበረ ሲሆን በአሜሪካም የኒውዮርክ ገበያ ኒሚክስ ደግሞ 73 ነጥብ 20 ዶላር ተሽጦ ነበር። ምንም እንኳን የነዳጅ ዋጋ ጭማሪ ያሳየ ቢሆንም ካለፈው ዓመት ተመሳሳይ ጊዜ ሲነጻጸር 10 በመቶ ያነሰ ነው ተብሏል። በተጨማሪ እንደ አውሮፓውያን አቆጣጠርም በ222 መጀመሪያ ላይ ሩሲያ ዩክሬን ላይ ወረራ ከፈጸመችበት ወቅትም ከታየው ጭማሪ በታች ነው። በወቅቱም የድድፍ ነዳጅ ዋጋ በበርሜል ዓርብ ዕለት የአክሲዮን ዋጋ በመላው ኤስያና አውሮፓ ቀንሰዋል። እንደ ወርቅና ስዊንስ ፍራንክ ያሉ ደህንነቶችም የተጠበቀ የሚባሉ ንብረቶች ትርፍም አግኝቷል። አንዳንድ ባለሀብቶች ዓለም ባልተረጋጋችበት ወቅትም እነዚህ ንብረቶች ይበልጥ አስተማማኝ መዋለ ንዋይም አድርገው ይመለከቷቸዋል። የወርቅ ዋጋ ለሁለት ተከታታይ ወራት ያህልም ከፍተኛ ጭማሪ አሳይቷል። የእስራኤል ጥቃት ተከትሎ የእስራኤል መከላከያ ኃይልም ኢራን ወደ መቶ የሚጠጉ ሰው አልባ አውሮፕላኖች ወደ አገሪቱ ማስወንጨፏን አስታውቀዋል። ተንታኞችም እንደተናገሩት የነዳጅ ነጋዴዎች በመጪው ቀናት ግጭት ምን ያህል የተባባሰ እንደሚሄድም ያጠናሉ። የቫንዳ ኤንሳይትስ ባለደረባ ቫንደሪ ሃሪ ባለፈው ዓመትም በሚያዚያና በጥቅምት ወር ላይ እንዳየ ነው። እስራኤልና ኢራን በቀጥታ ሲጋጩ በፍጥነት ሊቀዘቅዝ የሚችል በፍጥነት ሊቀዘቅዝ የሚችል ቢሆንም አደገኛ ነው ሲሉም ተናግረዋል። አክለውም ወደ መካከለኛው ምስራቅ የነዳጅ አቅራቢ ወደሚያውቅ ወደ ትልቅ ጦርነት ሊያሸጋግር ይችላል ሲሉም አክለዋል። የካፒታል ኢኮኖሚስ ተንታኞች እንደተናገሩትም የኢራን የነዳጅ ምርትና የውጭ ንግድ ተቋማት ኢላማ ከተደረጉ የድፍድፍ ነዳጅ ዋጋ በበርሚል ከ80 እስከ 100 ዶላር ሊደርስ ይችላል ብለዋል። እንዲህ ያለው የዋጋ ጭማሪ ሌሎች ነዳጅ አምራቾች ምርታቸውን እንዲጨምሩ እንደሚያበረታታም፣ በመጨረሻም የዋጋ ንረቱና ግሽበቱ የሚገድብ መሆኑ አክለዋል።